አሰላሙ አለይኩም ወራህመቱላህ ወበረካቶ፣ ውድና የተከበራችሁ የቻላኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔጋ አልሐምዱሊላህ። ከናንተስ እንዴት ናችሁ? ካበይ እንዲሁም ክርስቲያን ወገኖች ሰላም በያልሁ በያላችሁበት ሰላማችሁ እና ይብዛልኝ እና እንዴት ናችሁ? ሰላም ናችሁ ወይ? ከኔጋ ሁሉ ሰላም አልሐምዱሊላህ ረቢል ዓለም

ብሩኬ ለብሩኬ መናገር ቢያቅታትም ለጓደኛው ተናግራ አዳየች ማለት ነው። አስረችኝ ያለ አንድ የልጅ ውስጥ የጠይቋል ነበረ ብሩክ ግን ለመንገር ፈቃደኛ አይደለችም ማለት ነው። ዛሬ ለጓደኛው ተናገረችኝ ምስጢሩን አፈረቀችው? ለእናት የነበረውን ተናገረች ሀይሜ ቆንጆ ማለት ነው። እሱም መታገዛችን መድሬ መድሬ እያለ ነበረ። መታገዝ እና ደግሞ መረዳያ ግዱ ነው ፍቅረኛው እስከሆነ ድረስ መረዳት አለበት እና ደግሞ ሌላም ሰው ጋር ምን አከሰከሰው እንዲሁም ተናዳጅ ናል

ጓደኛው ሌላ ሴት ይዞ ነው የራሴ ጋ እያወራ ደርሽታለሁ ብላ ተናገረች። እኔ ሴት አደለሁም እንዴ? ምን አጉድዬ ነው? ነውስ ምን የጎደለኝ አለ? መልክ ነው ምንድነው? እኔ ሴት አደለሁም እንዴ እያለች ነው። የጎደለው ምንድንነው? ኃይላት የተሄዱ ምንድነው የጎደለው እያለች ነው የምትገኘው። እና እሷን ተረዷት እና እሱም ማረግም ማናረግም ሁላቸውም ባንድ ሆኖ ህይወታቸውን ይቀጥሉ ማለት ነው። ቤት የሚያፈርስ ሞትን አይዘጋትም። ያልሆነ ያልሆነ ወሬውም ስም እያወሯት ሊሆን ይችላል። እሷ ደግሞ ቶሎ ነው በካፍ የምትደርሰው እና አብዛኙ መረዳዳት መረዳዳያት እሷ አስረጅኝ ጅን በግልጥ ብሏታል። እሷ ግን በግልጥ ለማስረዳት ፈቃደኛ አይደለችም ምንም። አሁን ለጓደኛው ብትናገርም ለብሩክ መናገር ፈቃደኛ ነበር። እንበሳ ያ ጓደኛው ነው። ተናገረችው ማለት ነው። እና ደግሞ ይህን ቪዲዮውን ብሩኬ ሲያየው እንደሚሰማውና ምን እንደሚያስብ መቼም፣ አብጊ ነው የሚሆነው። ብሩኬ እየመረረ አጥራው ማለት ነው፣ ሀይሜን አንዴ አንዴ።

ነገሮችን ያህም በብሩክ ፍቅር ክንፍ እያለ አሁን በመሀል ይሄ ነገር ሲፈጠርበት እንዴት ነው ልባ የተሰበረው? ጥሩ አደለ እና እስኪ ደግሞ ዛሬ በእንዴት ያለ ቪዲዮ እንደሚመጡ አላረኩም፣ የሚበል ይበል እንጠብቀዋለን። እና የዛሬው ቪዲዮአችን ነው ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁንም በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን። ሁሉንም በያለንበት ፈጣሪ ይጠብቀን። በጣም ነው የምወዳችሁ የማከብራችሁ። አሰላሙ አሌይኩም ወራህመቱላሂ ወበር